አንደኛው ሞስኩዌራ፣ የአርሰናሉ ሞስኩዌራ አለም ዋንጫ ላይ መሳተፍ እንደ ሁሉም ተጫዋቾች ይፈልጋል እና ትላንትና የሰማሁት ነገር እያሰበበት ነው አሉ። ሞስኩዌራ ስፔንን ትቶ ለኮሎምቢያ ሊጫወት ምን ትመክሪዋለች? ምርጥ ተጫዋች ነው አሪፍ ተጫዋች ነው። ምናልባት ይህንን ሀሳብ እንዲያስብ ያደረገው ብዬ ምረዳው ያው በስፔን ብሔራዊ ቡድን ውስጥ እድል ላላገኝ እችላለሁ በሚል ሊሆን ይችላል። በጣም ብዙ የተጫዋቾች ስብስብ ስላለ፣ ግን በዋናነት ሶስት ስጋቶች ናቸው አሉ ሶስት ተጫዋቾች ናቸው እሱን የሚያሰጉት ሴንተር ባክ ላይ ያሉት እነ ኮባርሲ አይነት ተጫዋቾች። ግን ግን እኔ ቢፎካከር እድሉን የማግኘት ሳይዘገይ ማግኘት ይኖረዋል ብዬ ነው ማሰብ። ግን ኮሎምቢያ ደግሞ እንዲህ ብላ እጇን ዘረጋች። እሷማ ትዘረጋለች እንጂ መዘርጋትም አለባት። ይሄ እድል ካለ ለመጠቀም በጣም ግን ለእሱ ለ ለሞስኮራ ግን የተሻለው እድል የበለጠ ሻይን የሚያደረግበት ብዙ ክብሮችን የሚያገኘው ከየትኛው ብሔራዊ ቡድን ጋራ ነው የሚለው የበለጠ የሚታይ ይመስለኛል። ግን ደግሞ እድሉን ፍጹም የማያገኝ መሆኑን ከተረዳና በዛ ተስፋ ከቆረጠ የአለም ዋንጫ ላይ መሳተፍ የሁሉም ተጫዋቾች ፍላጎት ነው። አሁን እኮ በየክለቦቻቸው በጣም ትልቅ ትግል እያደረጉ የሚገኘው በ2026 የአለም ዋንጫ ላይ ለመሳተፍ ካላቸው ፍላጎትም አንጻር ነው። አሁን ራሽፎርድም ተመሳሳይ ነገር በእንግሊዝ ብሔራዊ ቡድን ላይ ማድረግ፣ በባርሴሎና የሚያደርገውን ማለት ነው፣ በእንግሊዝ ብሔራዊ ቡድን ላይ ማድረግ፣ እንደገና ከቶማስ ትሆል ጋር ጥሩ ግንኙነት መፍጠርና ይህን ኮንሲስተንሲውን መጠበቅ በጣም ይፈልጋል። ይሄ ዋነኛ ነገሩ ተብሎ እየተገለጸ የሚገኘው ሁለት ሺ ሀያ ስድስት ላይ የእንግሊዝ ብሔራዊ ቡድን አባል ሆኖ ለመጫወት ነው። ትልቁ ህልማቸው ነው የተጫዋቾች፣ ምንም ጥርጥር የለውም። ስለዚህ እዛ ላይ የሚወስኑት ውሳኔ በጣም የተረጋጋ እና በጥልቀት የታሰበበት መሆን አለበት ብዬ ነው ማስበው። ግን የበለጠ ደግሞ ነገሮችን የሚያውቁትና በየትኛው ሁኔታ ላይ ብጓዝ ያንን ተሳትፎ ያደምቅልኛል የሚለው ላይ እነሱ የሚመለከቱት ነገር ለመወሰን ይረዳቸዋል ብዬ ነው እኔም ማስበው። ስለዚህ ሙስኩዌራ ለኮሎምቢያ ብሔራዊ ቡድን ሊጫወት የሚችልበትን ነገር በደንብ እያጤነው ነው የሚገኘው ነገር ግን እኔ ልጁ ካለው አቅም አንጻር ኮሎምቢያዊ ፓስፖርት ነው ያለው ልጁ ለስፔን የመጫወት እድልም ደግሞ አለው መብትም አለው መምረጥ ነው የሚጠበቅበት እስካሁን ድረስ ለስፔን የበታችኛው ብሔራዊ ቡድን ተጫውቷል ግን ደግሞ ፊፋ አንዴ ወይ ለኮሎምቢያ ወይ ለስፔን ዋናው ቡድን እስኪጫወት ድረስ ሁለቱንም ክፍት ያደርግለታል። ይህንን ልጠቀምበት ብሎ እያሰበ ነው የ2026ቱ የዓለም ዋንጫ እንዲያልፈው ካለመፈለግ አንጻር ነው። ሁላችንም እንደምናውቀው እንግዲህ ለአርሰናል አሁንም ዊልያም ሳሊባና ጋብርኤል ማጋህሌሽ እያሉ ሬጉላርሊ የመጫወት እድል ላይኖረው ይችላል። በነገራችን ላይ ዊሊያም ሳሊባ በፈረንሳይ ብሔራዊ ቡድን ደጋፊዎች እየተወቀሰ ነው። ፈረንሳይ ከአይስላንድ ጋር ሁለት ለሁለት በተለያየችበት ጨዋታ ሁለቱም ጎል የእሱ ስህተት ነው ተብሏል። እነሱ እየጮሁበት ነው። ስለዚህ እንዲህ ያለ የብቃት መውረድ መቀዝቀዝ የሚገጥመው ከሆነ ለሞስኩዌራ የመጫወትን እድል የሚያስገኝለት ሊሆን ይችላል፣ ግን እሱ እያጤነው ነው የሚለውን እናንሳ። በዚህ ወሬ መሀል የማርከስ ራሽፎርድን ስም ስላነሳሽ ማርከስ ራሽፎርድ በማንቸስተር ዩናይትድ ቤት ውስጥ ያለው ኢንኮንሲስተንት የሆነው ኢንቫይሮንመንት ጎድቶኛል ነው የሚለው መግለጫ ተናገረ በማንቸስተር ዩናይትድ ቤት ውስጥ በጣም ብዙ ነገሮች ቶሎ ቶሎ ስለሚለዋወጡ አሰልጣኝ አሰልጣኝ ይዞት የሚመጣው የጨዋታ ሀሳብ የሆነ ነገሩ የሆነ ነገሩ ቶሎ ቶሎ በጣም ስለሚቀያየር የነገሮቹ በቶሎ ቶሎ ወይም በፍጥነት መቀያየር ጎድቶኛል፣ እኔም እንደዚህ የሆንኩት በዚህ ምክንያት ነው ብሎ ማንቸስተር ዩናይትድ ላይ ያለውን አለመረጋጋት በምክንያትነት አስቀምጦታል። እንዲሁም ሮኪንም ለዚህ መልስ ሰጥቶት እንደዛም አይቻለ እንደውም ደገፈው አሁንም አረፈደብህም አለው እኮ አዎ አሁንም ወደ ትልቅ ተጫዋችነት ለመምጣት የወልድ ክላስ ለመሆን አረፈደብህም አለው ግን እውነት በማንቸስተር ዩናይትድ ቤት ውስጥ ያለው ያልተረጋጋ ኤንቫይሮንመንት ለነ ማርከስ ራሽፎርድ እንደዚህ መሆን ምክንያት ነው ብለሽ ታምኛለሽ እናውጋስኪ በዚህ ጉዳይ ከባድ ነው ግን ያንን ያልተረጋጋ ሁኔታ ደግሞ ከፈጠሩት ተጫዋቾች መካከል ራሱም ነው ተብሎ ነው እኮ የሚጠቀሰው። ከሱ ውጭ ያለው ለምሳሌ አሰልጣኝ ከፈርጎሰን በኋላ ቶሎ ቶሎ ተቀያይሯል አደለም? ባለቤቶቹ ጋር አሁን እግር ኳሱን የሚያስተዳድሩ ሰዎች ጋር ተቀይሯል። ተጫዋቾች ይገባሉ፣ ይወጣሉ። በጣም ብዙ ተርኖቨር አለ። ይሄ ከሳ ውጭ ያለው ነገር ተጽዕኖ አሳድሮብኛል ነው የሚለው። ው ሊያሳድር ይችላል። ይሄ እኔ ሊያሳድር ይችላል ብዬ ነው የምረዳው። አንዳንድ ተጫዋቾች ነገሮችን ቶሎ አዳብት የማድረግ ችሎታ አላቸው። አንዳንዶች ተጫዋቾች ደግሞ በቃ ስሙዝ ሆኖ ነገሮች እንዲቀጥል ይህ መተካካት የሌለበት ረዘም ላለ ጊዜ የሆነ ነገር ውስጥ መቆየት የሚፈልጉ አሉ እና እንደየ ተጫዋቾቹ ሊለያይ ይችላል ብዬ ነው የማስበው። እና እሱ ተጽዕኖ አሳድሮብኛል ካለ አላሳደረብም ልንለው አንችልም ብዬ ነው እኔ የማስበው ምክንያቱም ከዚህ በፊት እንዲሁም ስለ ማንቸስተር ዩናይትድ ለመጀመሪያ ጊዜ ተናገረ ተብሎ በወጣው ኢንተርቪው ላይ እኮ ያነሳቸው ነገሮች ነበሩ። ይህንን ነገር አንስቶታል። ያኔ ከአንደኛው አሰልጣኝ ጋር የተወሰነ ጊዜ አሳልፈን ያንን መላመድ ስንጀምር ሌላ አሰልጣኝ ይመጣል። ከዛ ደግሞ እንደዛ በቃ በጣም መተካካቶች ነበሩ እና አሰልጣኞች በተቀያየሩ ቁጥር የአጨዋወት ሁኔታም ይቀያየራል። ተጫዋቾች ሊመቻቸው ይችላል፣ ላይመቻቸው ይችላል፣ ለመልመድ ጊዜ ሊወስድባቸው ይችላል። ብዙ ነገሮች ናቸው የሚለዋወጡት እና በዛ ሁኔታ ውስጥ ማሳለፍ አንድ ተጫዋች ብቃቱን ጠብቆ በየጨዋታዎቹ ላይ ጥሩ እንቅስቃሴ እያሳየ እንዳይቀጥል ሊያደርገው ይችላል። ይሄ ያለ ነገር ነው። ግን ተጫዋቾች ደግሞ የሚመከረው ነገር ቶሎ ነገሮችን የመላመድ ሁኔታ ውስጥ መግባት አለባቸው። አንዳንድ የሚወደዱ ተጫዋቾች አሉ። አሰልጣኝ በመጣ ቁጥር ለዛ አጫዋወት የሚመቹ እና ያንን ቶሎ ተቀብለው ወደ ተግባር የሚቀይሩ አሉ። አንዳንዶች ተጫዋቾች ደግሞ ጊዜ ይፈልጋሉ እና እንደየ ተጫዋቹ ሊለያይ ይችላል ብዬ ነው የማስበው። አዎ እንደ ተጫዋቹ ይለያያል። ግን ነገርየው ተጽዕኖ አያሳድርም። ማንም ላይ ቢሆን ተጽዕኖ አያሳድርም። ክፍተት ለመምጣቱ ምክንያት አይሆንም። አትይም እኮ። ምክንያቱም በየጊዜው አዲስ ስራ አስኪያጅ በሚቀየርበት መስሪያ ቤት ውስጥ አዲሱ ስራ አስኪያጅ የሚከተለው የስራ አካሄድ ሰራተኞች ላይ ተጽዕኖ አያሳድርም። የነበረው ስራ አስኪያጅ ያስለመደሽን ነገር ትተሽ ከዚህ በኋላ የምንሰራው በዚህ መንገድ ነው፣ አካሄዳችን እንደዚህ ነው ሲልሽ ያንን ትቶ ወደዚህ መምጣት በራሱ የሆነ ኢፌክት አለ። ይህንን አስትቶሽ ይሄኛውን ልትለምጂ ስቲ ደግሞ ሌላ ሰው ቢመጣ የሰዎቹ ቶሎ ቶሎ መቀየር ተጽዕኖ ሊያሳድር ይችላል። ይህንን እንዳለ እቀበለውና የአዳፕትድ መሆን አለመሆን ብቻ ግን አደለም። ዞሮ ዞሮ ይሄ የሚያሳድረውን ተጽዕኖ አባብሰዋል ብዬ ከምላቸው ሰዎች ግን አንዱ ማርከስ ራሽፎርድ ነው። አባብሶታል። አሁን የባርሴሎና ሰዎች ስለ እሱ የሚያወሩትን ወሬ ልነግርሽ አልችልም፣ ልነግርሽ አልችልም። እንዴት እንደሚወዱት እንዴት በበጎ እንደሚያነሱት ሲናገሩ ደግሞ የሆነ ማንቸስተር ዩናይትድ ቤት ያጎደለውን ነገር በሙሉ ሃንሲ ፍሊክ ያለውን ያረጋላል። ምንም ይበል ምን ማርፈድ የሚባል ነገር የለም አለ አንድ ያረፈድ አለ፣ ሶስት ደቂቃ እኮ ናት ያረፈዳል። በዛች ምክንያት ተቀያሪ ወንበር ላይ እንዲቀመጥ ተደረገ። ሃንሲ ፍሊክ ምንም ኤክስኪዩዝ እንደሌለው ነው ምናምን ነገር አወቀ። ከዛ በኋላ ከቡድን ጓደኞቹ ጋር ያለው መግባባት ወይም በመግባባት መስራት ተወደው የሚነገሩትን ነገሮች ዲሲፕሊን፣ ሃርድ ወርኪንግ፣ ምን የምትያቸውን ነገሮች በሙሉ በቃ ለአንድ ሰው መቼም አሟልቶ አይሰጥም የሚባል ነገር አለ። አሁን አሟልቶለታል ማርከስ ራሽፎርድ እያሉ ነው የስፔን ሰዎች የባርሴሎና ሰዎች። ቢያወርጡ ምንም የጎደለ ይህ ቀረህ የምንለው ነገር የለም አሉ። ማርከስ ራሽፎርድ ሜዳም ላይ ደግሞ ማድረግ የሚገባውን ነገር እያደረገ ነው ያለው። አሁን አንዳንዶቹ እነዚህ ወደድ ነው የሚሉት ሰዎች የሚናገሩት ነገር፣ የባርሴሎና ሰዎች ወደድ ነው ሲሉ የሚጠቅሷቸው ነገሮች ማንቸስተር ናይትድ ቤት ስላጎደለ የተቀጣባቸው ናቸው። ለምሳሌ አሞሪም እሱንና አሌሃንድሮ ጋርናቸውን ሲቀጣ አንደኛው መልበሻ ቤት፣ ልምምድ ቦታ፣ መመገቢያ ስፍራ ምናምን፣ ይሄ አውት ኦፍ ዲስፕሊን የሚሆኑት ነገር ነው። አሞሪም ብቻ ነው እንደዛ የሚያስበው ብለሽ እንዳቴ ፖል ስኮልስ ሩኒ፣ ልጆቼን ይዤ ሂጄ እዛ ምናምን ሳይ ራሽፎርድ በልምምድ ወቅት የሚያደርገውን ነገር ሳስተውል፣ ማንችስ ዩናይትድ እንዲሆነ በቃ አይነት ስሜት ተፈጥሮብኛ ቃል አለ። ያጎላል በደንብ ቴን ሃግም ላይ ያጎል ነበረል። እዚህ ግን ምንም ነገር የለውም። ስለዚህ የሜዳው ላይ አሪፍነት ብቻ ሳይሆን ይህንኑ መንገድ ተከትሎ እስከሰራ ድረስ በዚሁ ምንም ያለማጉደል አቅም የሚቀጥል ከሆነ ማርከስ ራሽፎርድ ቱ ዘ ኔክስት ሌቨል ይደርሳል ነው። አሁን ያለው ስሜት ጥሩ ነው፣ ጥሩ ነው፣ ለእሱ በጣም ጥሩ ነው። ግን ዩናይትድ ያበረደኝ የሚለው ግን እኔ ብዙ አልቀበለውም። ማንም ላይ ተጽዕኖ ያሳድራል። ግን በዚሁ ሲትዌሽን ውስጥ ብሩኖ ፈርናንዴዝ ስቲል ኮንሲስተንት ጥሩ የሆነ ተጫዋች ነው። ያው የተለያዩ ተጫዋቾች ናቸው። አነሱ ነገርኩሽ፣ የተለያዩ ተጫዋቾች ናቸው ጫናው የሚያሳድርባቸው ነገር ላይ ነገር ግን ጫናው ወይም ጫና ሊፈጥር የሚችለውን ነገር ማባባስ ላይ ግን ብሩኖ ፈርናንዴስ ኢንቮልቭድ አይደለም። ይሄኛው ኢንቮልቭድ ነው። ገብተሻል? ምን አዳብት ለማድረግ ማርፈድ ለምሳሌ ምንም አዳብተሽን የሚፈልግ ነገር አይደለም። ፕሮፌሽናል መሆን ብቻ ነው የሚጠበቅብሽ። ልክ ነው። አሁን ለማርሰት መገናኝ ከተባለ ሶስት ሰዓት መገኘት የአንቺ ፋንታ ነው። ልክ ነው። ለማርከስ ራሽፎርድ እዛ የሚሰጠው ምስክርነት አሁን የሚሰጠው ምስክርነት በማንቸስተር ዩናይትድ ቤት አጉድሎታል ተብሎ የሚተችበት በቃ እሱ ሙሉ ሆኖ በማንቸስተር ዩናይትድ ማጉደል አጉድሎ ጎድሎበት ከሆነ ነው የምንረዳው። እሱ ሙሉ ሙሉ ሰው አይደለም ራሽፎርድ እኔ አሁንም እስቲ ያዝልቅላቸው ነው ምለው ባርሴሎናና ራሽፎርድ ያዝልቅላቸው ነው። ይሄ አመል አይለቀም የምትይው ነገር የሆነ ጊዜ ላይ የሆነ ጊዜ ላይ ወደዛው ካልተመለሰ ለጊዜው ግን በጣም የሚገርም የሚገርም ምስክርነት ነው የሚሰጥለት ያንን የልምምድ ቦታውን መመገቢያ ቦታውን፣ አንሲ ፍሊ ጋር ያለውን ነገር ከተጫዋቾቹ ጋር ያለውን ተግባቦት ምናምን አናቅም እኛ የምናውቀው ሜዳ ላይ ያለው ነው። ሜዳ ላይ ያለው እኛ በምን መሰክረው ነው። ሀይሊ ኢምፕሩቭድ ከሆኑ ተጫዋቾች መካከል አንዱ ማርከስ ራሽፎርድ ነው። እስካሁን ድረስ ከሁሉም የባርሴሎና ተጫዋቾች በጎል ፕላስ አሲስት አንደኛ ነው ሶስት ጎል አግብቷል አራት አሲስት አለው ሰባት የጎል ኢንቮልቭመንት በሁሉም የውድድር አይነቶች ላይ ያለው እሱ ነው ፌራን ቶሬስ ላሚን ያማል ራፊኒያ ሮበርት ሌቫንዶቭስኪ እነዚህ እነዚህ ከእሱ በታች ነው የዋሉት አልቀናውም ልልሽ አልችልም አሪፍ አልሆነለትም ልልሽ አልችልም ስለዚህ ቶማስ ቶኸል ከሚፈልጓቸው ተጫዋቾች መካከል የመሆን እድል አለው ለወትሮም እንደዚህ ሆንኩት በዩናይትድ ምክንያት ነው ግን እያለ ነው። እሺ፣ ይሄ የማርከስ ራሽፎርድ አስተያየት ነው። እንዳልከው ግን ጊዜ ይፈልጋል ይመስለኛል። ያንን ይሄንን ሁኔታውን ጠብቆ ከባርሴሎና ጋር ምን ያክል ርቀት ይጓዛል የሚለውን ሁላችንም ለማየት ምንፈልገው አንደኛው ነገር ነው። ሌላው በዚህ በኢንተርናሽናል ጨዋታዎች ላይ በጣም ትልቅ ትኩረት ካገኙ ተጫዋቾች መካከል አንደኛው ሜሪኒዮ ሆኖ እያየውት ነው። ትላንትና ማውኮ በተለየ ሁኔታ ደግሞ ትላንትና ጎሉን ማስቆጠሩ በጣም እንዲደነቅ እያደረገው ነው የሚገኘውና ምናልባት በአርሰናል አሰላለፍ ውስጥም ሆነ ለአርቴታ የሚያስተላልፈው መልእክት ምንድን ነው የሚለው ላይ አንዳንድ ሀሳቦች እየተሰጡ ነው። በነገራችን ላይ ሜሪኖ በብሔራዊ ቡድን የሚያሳያቸው እንቅስቃሴዎች በሙሉ በጣም የተዋጣለት ነው የነበሩት። እስከ ዛሬም ድረስ ባደረጋቸው ለምሳሌ ባደረጋቸው አራት የብሔራዊ ቡድን ጨዋታዎች ስድስት ጎሎችን ማስቆጠር የቻለ ነው። ይሄ ለሜሪኖ ሲሆን በጣም አሪፍ እንደሆነ ሁላችንም የምናነሳው ነው። ከቡልጋሪያ ጋር በተደረገው ትላንት ጨዋታ ሁለት ጎል አስቆጥሯል። ከዚህ በፊት ከቱርክ ጋር ሶስት ጎል ሀትሪክ የሰራበት ነው። ከዛ በፊት ደግሞ ከቡልጋሪያ ጋር እንደገና ሲጫወቱ ጎል አስቆጥሯል። በትላንትናው ጨዋታ ላይ በነገራችን ላይ ዘጠኝ ነጥብ ዘጠኝ ነው ያገኘው ሬት ከአስር እና በጣም በቃ የተዋጣለት እንቅስቃሴ እንዳደረገ ከሚገልጹት ነገሮች መካከል አንደኛው ይሄ የሚጠቀስ ነው። ሁለት ኢላማቸውን የጠበቁ ኳሶች ነበሩ የሞከራቸው። እነዛንም ወደ ጎል የቀየረበት መንገድ ነው አሁን በአብዛኛው እየተጠቀሰ የሚገኘው ና የሜሪኖ የትናንትና ምሽት እንቅስቃሴ ና በቀጣይ የሚመጡ ጨዋታዎች ላይ አርቴታ ምን ውሳኔ ሊወስን ይችላል የሚለው አሁን እንደ ርዕሰ ጉዳይ ተነስቶ አንዳንድ ሀሳቦች እየተሰጡበት ነው። እንደ አጥቂ በድጋሚ ሊጠቀሙ ይችል ይሆን? ቪክቶር ዮኬሬስን ሊያስቀምጣ የሚችልበት ሁኔታ ሊፈጠር ይችል ይሆን የሚል አንድ አዎ አይመስልም፣ እኔም እንደዛ አይመስለኝም፣ ግን ይህ ሀሳብ አንደኛው ተነስቷል። ከዛ ደግሞ በተጨማሪ እንደገና ለሜሪኖ ሌላ ኃላፊነት ሰጥቶት በየጨዋታዎቹ ላይ የተሻለ እንቅስቃሴ የሚያደርግበትን ልክ ይሄ ለስፔን ብሔራዊ ቡድን የሚያስቆጥራቸውን ጎሎች እንደገና ወደ አርሰናል ማምጥቶ ያንን እንቅስቃሴ የሚደግምበትን ሁኔታ እንመለከት የሆነው የሚልም አለ። በነገራችን ላይ በትላንትናው ጨዋታ ያደረጋቸው ይሄ የኳስ ቅብብሎች ስኬታማነት ሰማኒያ ሰባት በመቶ ነው የነበረው እና አጠቃላይ ከቁጥር ረገድም ስትመለከተው ምናልባት የስፔን ብሔራዊ ቡድን ውስጥ ያሉት ተጫዋቾች ጋር ያለው መግባባትና ምቾት የፈጠረው ሊሆን ይችላል። ብዙ ምክንያቶች ልታነሳ ይችላለ ግን እንደ ግል ሜሪኖ ያደረጋቸው እንቅስቃሴዎችና ያስመዘገበው ውጤት አጠቃላይ የቁጥር መረጃው በጣም አሪፍ ሆኖ ስንመለከተው ነበረ። በነገራችን ላይ በአርሰናል ቤትም እኮ ሜሪኖ ተጠልቶ እኮ አይመስለኝም። አርቴታ ሀሳብ ነው በሜሪኖ ላይ ሰዎች ሪያክት እንዲያደርጉ ያደረጋቸው። ሞር ዲፌንሲቭ ማይንድድ በሆነ ቤስት ኢሌቨን ውስጥ ይዞት ከገባ አይፈልጉትም አይፈልጉትም፣ በጭራሽ። አሁንም ቢሆን እኔ አልፈልገውም እውነት ለመናገር ማለት ነው። ግን ዲፌንሲቭ ማይንድድ ሳይሆን ለምሳሌ ከሲቲ ጋር ሲጫወት ሜሪኖን፣ ዴክላን ራይስን፣ ዙቤሜንዲ ይዘሽ ስትገቢ ይገባሻል። በቃ ምንድነው የተፈለገው የሚለው ነገር ይገባሻል። እንደዛ ከሚሆን ይልቅ በሌላ መንገድ ሜሪኖ የበለጠ ፍሩት ፉል የሚሆንበትን የጨዋታ ሀሳብ አሰልጣኙ ነድፎ እሱን ቢያሳትፈው የሚጠላኮ የለም። ለምሳሌ ለኒውካስል ጨዋታ ለምን አስገባው እኮ ያለው የለም። ጎልም አገባር ለዛን በቴስታ በሜሪኖን አይደለም የሚጠለው ሜሪኖን በምን ሀሳብ ውስጥ ነው ሊጠቀምበት አርቴታ የሚወስነው የሚለው ነው። የብሔራዊ ቡድንን ጉዳይ ካነሳሽ ሁለቱ የፕሪሚየር ሊጉ ውድ ተጫዋቾች አሌክሳንድር አይዛክና ፍሎሬን ቬርስ ቡ ተብሏል ከፍተኛ ተቃውሞ ነው የገጠማቸው በየብሔራዊ ቡድኖቻቸው። ያ ስዊድን እየተጠበጠበች ነው በደንብ በኮሶቮም ተሸንፋለች እና ጮሁበት። አሌክሳንድር አይዛክ ጮሁበት በቃ ምንም እያረክልን አይደለም፣ ብለው ማለት እዚህም፣ እሁድ ሊጮህ ይችላል። ገና ነው ለዚህ እንኳን አለ አሁን ተቃውሞ ያሰማሉ ብለን ገና ነው ገና ነው ግን ለአሌክዛንደር አይዛክ ይሄ ረጅም የመላመጃ ጊዜ ምናምን የምትሰጠው አይደለም እዛው ሊጉ ላይ ስለነበረ ፕሪሲዝን አለመዘጋጀቱ ነው በሊቨርፑል ቤት ውስጥ ችግር የፈጠረበት ፍሎሬንቨርስም እንደዚሁ ተቃውሞ ከሚገጥማቸው ተጫዋቾች መካከል አንዱ ሆኗል። አሌክሳንደር አይዛክ የደጋፊዎቹ ተቃውሞ ልክ ነው ነው የሚለውስ በቃ ይገባኛል። አንዳንዴ እንደዚህ ያሉትን ነገሮች መቋቋም እንትን አትችልም፣ መከላከል አትችልም። በአንተም ቁጥጥር ስር ያለ አደለም ይላል። እና አይ ቲንክ ልክም ነው ልክም አደለም ሌላው ሮበርት ሉቫንዶቭስኪ ከኤል ክላሲኮ ውጭ ሆነ። ሃምስትሪንግ ጉዳት አጋጥሞታል ለፖላንድ ብሔራዊ ቡድን ሲጫወት። ኤል ክላሲኮን በዚህ መንገድ ባናየው በጣም ደስ ይለኛል። ምክንያቱም ከሮበርት ሉቫንዶቭስኪ በተጨማሪ በባርሴሎና በኩል ከጉዳት ጋር ተያይዘው ስማቸው የሚነሱ ተጫዋቾች አሉ። ራፊኒያ፣ ጋቪ፣ ዳኒኦልሞ አንደርተር ሰገን፣ ሁዋን ጋርሲያ እነዚህ እነዚህ አይነት ልጆች አሉ በጉዳት ምክንያት እዛ ውስጥ ነው እንደገና ሮበርት ሌቫንዶቭስኪ እየገባ ያለው እስካሁን በዘንድሮ የውድድር አመት ለባርሴሎና ጥሩ ከሚጫወቱ ተጫዋቾች መካከል አንዱ ነው እና እስካሁን አራት ጎሎችን በዘጠኝ ጨዋታዎች ማስቆጠር ችሏል። ግን ኤል ክላሲኮ ያልፏል፣ ሀምስትሪንግ ነው ይሄኛው። ኤል ክላሲኮ በጣም እንጠብቀው ነዋል። ከተከታታይ የባርሴሎና ማሸን እምባፔን እንደገና ያማለም ቢኖር ደስ ይላል። የለም አለ የሚለው ነገር ሶፋ ላይ አልተነሳም እስካሁን አር ሌላ ፎቶ ደግሞ ይቻል ሁለት ሶፋ ላይ ሳይሆን እንዲሁ ግን ምን አይነት መንገድ ላይ መንገድ ላይ ግን ምን አይነት ሁኔታ ውስጥ እንደሆነ የሚያሳየው ፎቶዎች ደግሞ አይቻለሁ። ስለዚህ እድሜ ነው ብለን እንውሰደው። አረ በዛ ምክር የማይሰማበት እድሜ አለ። አይ በዛ በዛ እውነት በዛ ግን አሁን ግን ከባድ ነው። መጀመሪያም ሲፈራ ነበር ሲፈራ ነበር ወዲያው ነው ግን ፍርሃቱን ወደ ተግባር የቀየረልን ወዲችን ልክ እንደነበረ ላይፍ ስታይል በጣም በጣም በጣም ሊያቃጨጮ ይችላል፣ የልጁን ኬሪየር። እንጂ ኳስ በደንብ ነው የሚችለው፣ በደንብ ነው የሚችለው። እና ኤል ክላሲኮ ላይ ቢኖር ሁላችንም ምኞት ነው። አሁን እኮ አለ ብለው ለመናገር ትንሽ የሚያስቸግር ልጅቷን ማናገር ነው፣ የሆነ ጨዋታ ላይ አለ፣ ከዛ ደግሞ እንደገና ልጅቷን ማናገር ነው ሞክራል ፍቀጂ ብሎ ልቀቂው እንጂ ምናም ማለት ነው እንጂ እውነት ግን በጣም ያሳዝናል። በጣም አሁንም የሉሽ በመሀል አንድ ጨዋታ ላይ መጥቶ ነበረ እና ፓሶቹ እንዴት እንደሚያምሩ ልነግርሽ አልችል። ግን የሚገርም ነገር እዛ ጨዋታ ላይ ድካም በጣም ነበር የሚታይበት። እኔ በደንብ አስተውየዋል። የሆነ የሆነ እረፍት ኳስ በሚወጣ ጊዜ የምናምን በዛ ወቅት ላይ ትንሽ የደቂቃዎች ረፍት በሚገኝበት ሰዓት ላይ ጎንበስ ይላል፣ የሆነ ለመቀመጥ ይሞክራል። እንደዚ አይነት ነገር ነው እና በደንብ ጨዋታ ላይ ፊት የመሆን ችግር እንዳለ ውሎ ላይ ችግር እንዳለ እንደዛ ይታያል። እና ከዛ በኋላ የሚቀጥለው ጨዋታ ላይ ተሰለፈ፣ በድጋሚ የማይሰለፍበት ሁኔታ ተፈጠረ ተባለ። ምንድን ነው ጉዳቱ የተባለው ነገር እኔ እንጃ እኔ ፊት አይደለም ነው የተባለው ፊት ፊት አይደለም ለጨዋታ ነው ፕራይቬት ፓርቱ አካባቢ ነው እኮ ጉዳቱ የተባለው ነው በሁነት ነው እንደዛ እንደዛ ይቻለሁ ፕራይቬት ፓርቱ ላይ ነው እንትን ያለው ጤነኝነት አለመኖር ጤነኝነት አልተሰማውም እና መጀመሪያም ተብሎ ተጎዳ ተብሎ አንድ ጨዋታ እንደዚህ ያለፈው ና ከዛ መልሶ የሆነ አሁን የተባባለበት ጨዋታ ላይ መጣ ከዛ ደግሞ እንደገና አቃቶ። እሺ፣ ለማንኛውም ኦቨር ዩዝ ነው አይነት ነገር ነው። ኔማር እንዳይበቃ። አይ፣ ግን ያው ኔማር አደለም ራሱ የሱ የልጅነት ይኖርበት ይሆናል ግን አጠገቡ ያሉ ሰዎች በጣም ትልቅ አስተዋጽኦ ከባድ እድሜ ነው እና ያንን ነገር ደግሞ የበለጠ የተረጋጋ እንዲሆን ለማድረግ የሰው የሚያስፈልግበት ሁኔታ ውስጥ ነው ያለው፣ ብዬ ነው ምረዳው። ኤምባፔ ግን በጣም እስካሁን አስራ አራት ጎል አለው አስራ አራት ጎል አለው ሁለት አሲስት አለው። አስራ ስድስት የጎል ኢንቮልቭ ለሚቀጥለው ባሎን ዶር እየሰራ ይመስለኛል። የቆጨው ይመስለኛል። እኔም እንደዛ ነው መኝኛሁን አለም ዋንጫው በጣም የተለየ ነገር ከሚያደርጉት መካከል አንዱ ነው። ይሄንን ፕሮቭ ለማድረግ ደግሞ በጣም በጉጉት የምጠብቀው ጨዋታ ቢኖር ኤል ክላሲኮ ነው። ስሎ ነው የመጣው ቢሳካለትም በጣም ደስ ይለኛል። እኔ ለምን ፍላጎቱ በጣም ትልቅ ነው። ለዛ ፍላጎት መሳካት ደግሞ እየሰራ ነው። አሁን ለምሳሌ ባለፈው ይ ጋርዝቤልን እንደምትወጁ አይነት መውደድ አለሽ ለሱ ጋሪዝቤል፣ እኔ ደስ ይለኛል። ደስ የሚለኝ እኮ ጋሪዝቤል ጨዋታ ላይ ጡብኛል ሹ በማን ነው የነበረው ከቨን ደብሮ ጥራቱ ጥረቱን በጣም ነው ማደንቀው ጨዋታ ለ በዛ በመነሳት እሺ፣ ሌላ አንድ ሁለት ነገር ለመጨመር ከዚህ ከኢንተርናሽናል ብሬክ ጨዋታዎች ጋር በተያያዘ ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ አሁንም ሪከርድ መስበራቸውን የቀጠሉበት ምሽት ነው የነበረው። ትናንትና ክርስቲያኖ ሮናልዶ በዓለም ዋንጫ የማጣሪያ ጨዋታዎች ላይ ብዙ ጎል ያስቆጠረ ተጫዋች ሆኗል። ትላንትና ጎሎች አስቆጥሮ ነበረ፣ ግን ጨዋታው በአቻ ውጤት ነው የተጠናቀቀው። ትላንትና ያደረጉት ከሃንጋሪ ጋራ ሶቦስ ላይ ነው እንደ መጨረሻ ላይ ጎል አስቆጥሮ አቻ የሆኑት እና ክርስቲያኖ ሮናልዶ በዚህ በአለም ዋንጫ የማጣሪያ ጨዋታዎች ላይ ብዙ ጎል ያስቆጠረ የመጀመሪያው ተጫዋች ሆኗል። አጠቃላይ ጎሎቹ አርባ አንድ የማጣሪያ የአለምዋንጫ ማጣሪያ ጨዋታዎች ላይ ያስቆጠራቸው ጎሎች ናቸው። አምስት ተጫዋቾችን ብንዘረዝር ሰላሳ ዘጠኝ ጎል በማስቆጠር ካርሎስ ሩይዝ፣ ሊዮኔል ሜሲ ሰላሳ ስድስት ጎል፣ ከዛ በተጨማሪ ደግሞ ሰላሳ አምስት ጎል አሊ እና ሉዋንዶስኪ ሰላሳ ሶስት የአለም ዋንጫ የማጣሪያ ጎሎች ያሏቸው ተጫዋቾች ናቸው። ከሊዮኔል ሜሲ ጋር በተያያዘም እንደዚሁ ትላንትና ሪከርድ የሰበረበት ነው። በተለይም ደግሞ የሊዮኔል ሜሲ ሀገር አርጀንቲና ከፖርቶ ሪኮ ጋር ባደረገችው ጨዋታ ስድስት ለዜሮ በሆነ ውጤት አሸንፋለች። ይሄ የወዳጅነት ጨዋታ ነው፣ ግን የወዳጅነት ጨዋታ ቢሆንም ለብሔራዊ ቡድን በተደረጉ ጨዋታዎች ላይ በርካታ አሲስቶችን በማድረግ ሊዮኔል ሜሲ ሪከርድ ሰብሯል። ስልሳ ለጎል የሚሆኑ ኳሶችን በብሔራዊ ቡድን ደረጃ አመቻችቶ መስጠት ችሏል። በጣም ትልቅ ነው። ትላንትና ሁለት ጎሎችን ነው ለጎል አመቻችቶ የሰጠው። ስድስት ለዜሮ በሆነ ውጤት አርጀንቲና ስታሸንፍ ይህኛው ሪከርድ ተይዞ የነበረው በኔይማር ነው የነበረው። ሀምሳ ስምንት አሲስቶች ነበሩት በብሔራዊ ቡድን ደረጃ አሁን ሊዮኔል ሜሲ ይህንን ሪከርድ ሰብሯል። ስልሳ አድርሶታል ማለት ነው። ስለዚህ ክርስቲያኖ ሮናልዶም ሊዮኔል ሜሲም ትላንትና ሪከርድ የሰበሩበት ምሽት ነው። ሊዮኔል ሜሲ በአጠቃላይ እንግዲህ ከብሔራዊ ቡድንም እንደዚሁም ደግሞ ከክለብም ጋራ በተያዘ የሚሰብራቸው ያው ሪከርዶች ጨዋታዎች ላይ በተሰለፈ ቁጥር እንደ ቀጠሉ ነው የሚሉ ሪፖርቶች እየወጡ ነው። አጠቃላይ አሲስቱ ግን ወደ ሶስት መቶ ዘጠና ስምንት አካባቢ ነው። ሶስት መቶ ዘጠና ስምንት አሲስት አለው። ለማንኛውም በጣም እናመሰግናለን። አድማጮቻችንም በሙሉ ጥሩ ቀን እንዲሆንላችሁ እንመኛለን ኢትዮጵያ ለሰላላም ትኖር።